የፋኖ ድርድር በአውሮፓ መልሱ እየተጠበቀ ነው። ኢትዮጵያ ውስጥ አሁን ላይ እንደ ችግር ከሚነሱ ጉዳዮች መካከል ዋነኛው በየአካባቢ ያለው ጦርነት ነው። በተለይ ባለፉት ሁለት ዓመታት በአማራ ክልል በፋኖዎችና በመንግስት መካከል የተቀሰቀሰ ውጊያ በኢትዮጵያ ፖለቲካ ውስጥ ቀዳሚ አጀንዳ ሆኖ ቀጥሏል። ይህ የክልሉ ጦርነት ማብቂያ መችን የሚለው ደግሞ የብዙዎች ጭንቀት ነው። ምክንያቱም ጦርነቱ እጅግ አሰቃቂ ከመሆኑ ባሻገር ውድመቱ በሰው ልጅ ላይ ይሎ ታይቷል። በየጊዜው በሰፋፊ አካባቢዎች በሚደረጉ ውጊያዎች ተፋላሚዎችም ንጹሐንም ያልኩበታል። እያንዳንዱ የምትተኮስ ጥይት የምታልመው ሰው አለ። ወይ ትስታለች፣ አልያ ትመታለች። በዚህ ጦርነት በርካቶች አካል ጉዳተኛ ሆነዋል። በሚሊዮን የሚቆጠሩ ህጻናት ከሁለት ዓመት በላይ ከትምህርት ገበታቸው ርቀዋል። ወጣቶች ከቀያቸው ተፈናቅለዋል። የሀገሪቱ ኢኮኖሚ ተጎድቷል። በቢሊየን ዶላር የሚገመት ንብረት ወድሟል። ዳር ድንበር የጠብቅና የውጭ ጠላት ይመክት የነበረ መከላከያ ሰራዊት በየቀበሌው ጎድዶ ያልተቋረጠ ውጊያ ሲያካሄድ ከርሟል። የአማራ ክልል ጦርነት በሰላማዊ መንገድ በድርድር እንዲጠናቀቅ ለማድረግ እየተሰራ ያለ ሥራ ተስፋ ስለማስገኘቱ ተሰምቷል። መንግሥትም በአውሮፓ የፋኖ ኃይሎች ከመረጧቸው አደራዳሪዎች ጋር በመሆን የሰላም ንግግር ለማድረግ ፈቃደኛ መሆኑን አስታውቋል። እንዴት እስከ መጨረሻው ተከታተሉን። ብዙዎች የፋኖ ኃይሎችና መንግሥት እንዲደራደሩ ሲጠይቁ ቆይተዋል። የዓለም አቀፍ ተቋማት፣ የሀገሩ ሲቪል ተቋማት፣ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች ጭምር የአማራ ክልል ጦርነት በድርድር እንዲቋጭ በተደጋጋሚ ጥያቄ ሲያቀርቡ ቆይተዋል። ሆኖም ግን የሀሳብ ድርድር ቀርቶ በሀሳቡ ላይ ጭምር መስማማት ላይ ሲደረስ አልታየም። ከዚህ ቀደም በእስክንድር ነጋ አማካኝነት የድርድሩ መነሳቱን ተከትሎ በርካታ ውዝግቦች መነሳታቸው ይታወቃል። መንግስትም ከጠቅላላ የፋኖ ኃይሎች ጋር ሳይሆን ለተወሰኑ ቡድኖች ጋር ብቻ መደራደር ይፈልጋል የሚል ክስ ቀርቦበታል። መንግሥት በበኩሉ የፋኖ ኃይሎች አንድ አለመሆናቸው ለመደራደር አላመቸኝምና አንዱ ሁኑ እንነጋገር እስከ ማለት ደርሰዋል። ከዚህ ቀደም መንግሥትም የፋኖ ኃይሎችም ለእውነተኛ ድርድር ፍላጎት እንደሌላቸው በገለልተኛ አካላት በኩል ሲገለጽ ቆይተዋል። መንግሥት በተለያዩ ጊዜያት የድርድር ጥያቄ ቢያቀርብም ጥያቄ ስሙላ እንጂ ከልብ አይደለም የሚል ወቀሳ ሳይቀርብበት ቆይቷል። ፋኖ ኃይሎች በግልጽ እንደራደርም ባይሉም የድርድር ሀሳብ ሲነሳባቸው ሲያጣጥሉና ድርድር መፍትሄ ያመጣል ብሎ እንደማያምኑ ሲናገሩ ቆይተዋል። ሁለቱም ተፋላሚዎች እንደራደራለን ቢሉም ድርድር እንደ ዲፕሎማሲ ትርፍ እንጂ ከልብ ፈልገውት የመደራደር ፍላጎት ያላቸው ስለመሆኑ ያጠራጥር ነበር። እኛ ሰላም ፈላጊዎች ነን፣ ጦርነት አሳዳጆች አይደለንም ለማለት ለዓለም አቀፍ ተቋማት መስሎ ለመታየት በሁለቱም በኩል ሰላም ፈላጊ መስሎ ለመታየት የተደረገ ጥረት ተደርጎ ይወሰዳል። በዚህ ምክንያት ነው ጦርነቱ ለሁለት ዓመታት ገደማ ተባብሶ የቀጠለው። የፋኖ ኃይሎችን መንግሥት ለሚያቀርብላቸው የሰላም ጥሪ መልስ ሲሰጡም የድርድር ጥያቄውና ቦታው ብቻ ከልቡ እንዳልሆነ ያሳያል የሚል ክስ ያቀርቡበታል። ለምሳሌ የፌዴራሉ መንግሥት እዚህ ሀገር ውስጥ በሽማግሌዎች ንግግር ተደርጎ እርቅ እንዲወድ ወይም የፋኖ ኃይሎች ከፌዴራሉ መንግሥት ጋር ሳይሆን ከአማራ ክልል መንግሥት ጋር እንዲደራደሩ ይፈልጋል የሚለው ይገኝበታል። በእርግጥ የክልሉ መንግሥት በተደጋጋሚ የሰላምና የድርድር ጥያቄ ሲያቀርቡ ቆይቷል። ሆኖም የፋኖ ኃይሎች ግጭታቸው ከፌዴራሉ መንግሥት እንጂ ከአማራ ክልል መንግሥት ጋር ብቻ እንዳልሆነ በመናገር ከክልሉ መንግሥት ጋር አንደራደርም የሚል ምላሽ ሲሰጡ ቆይተዋል። እንዲሁም መንግሥት ከልቡ መደራደር ሲፈልግ ከኦነግ ሸኔ ጋር ታንዛኒያ ላይ ተገናኝቶ እንደተዳደረው ከፋኖ ኃይሎችም ጋር ከሀገር ውጭ ከፌዴራሉ መንግሥት ጋር መነጋገር አለብን የሚል አቋማቸውን በተለያዩ ጊዜ ሲገለጽ ቆይተዋል። አሁን ላይ በወጣ መረጃ መንግሥት ከፋኖ ኃይሎች ጋር በአውሮፓ ወይም በሌላ ሀገር ለመደራደር ፈቃደኛ መሆኑ ተነግሯል። የፋኑ ታጣቂዎች በሚፈልጓቸው አውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግሥት ፈቃደኛ መሆኑን የገለጸው የአማራ ክልል የሰላም ምክር ቤት ነው። ይህን የሰላም ምክር ቤት በፋኖ ኃይሎችና በመንግሥት መካከል እርቅ ስለማውረድ የተቋቋመ መሆኑ ይታወቃል። የምክር ቤቱ ሰብሳቢ አቶ ያይህራድ በለጠ ምክር ቤቱ ሁለት ዓመቱ ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱ አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ እንዲሆነ የተናገሩ ሲሆን ከዚህ ቀደም መንግስት ለድርድር ብዙ ፈቃደኛ አይደለም የሚል ክሱን አስቶ አሁን መንግስት ለመደራደር ፈቃደኛ ሆኗል ሲል አስታውቋል። ምክር ቤቱ ከዚህ ቀደም በሁለቱም ተፋላሚዎች በኩል ለሰላማዊ ድርድር ልባይ ፍላጎት የለም፣ ይህም ለማቀራረብ አስቸጋሪ አድርጎብኛል ብሎ መናገሩ አይዘነጋም። አሁን ግን ምክር ቤቱ በሁለቱ አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ተናግሯል። መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግኝነቱን በተደጋጋሚ ገልጿል። ከፋኖ ወገኖችን በኩል በምናደርገው ግንኙነት ድርድርና ውይይት እንደማይጥሉ ነግረውናል ያለው ተቋሙ አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረግን ጥረት አስቸጋሪ እንዳደረገው ጠቅሶ አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራት አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት አሳይቷል ብለዋል። ከመንግስት በተጨማሪም በርካታ የፋኖ ኃይሎች ለመደራደር ውይይት ማድረጋቸውን ምክር ቤቱ አስታውቋል። አሁን ላይ ስለሚደረገው ድርድር ከፋኖ የመጨረሻ ምላሽ በመጠበቅ ላይ መሆኑን ታውቋል። ኢትዮጵያ ውስጥ ግጭቶችና የትጥቅ ትግሎች እንዲሁም በየአካባቢው በታጣቂ ኃይሎች የሚፈጸሙ ጥቃቶች ሰላም እንዳይሆን ከፍተኛ ችግር እየፈጠሩ ይገኛል። አንዱ ችግር ሌላኛውን ችግር እየወለደም ሀገሪቱን ከእርስ በርስ ጦነት እንዳትወጥ አድርጓታል። ላብነት ማንነት ተኮር ጥቃቶች በማንነት የተደራጁ ታጣቂዎች ይፈጥራሉ። ማንነት ተኮር እገታዎች የብሔርተኝነት ስሜት በማጦዝ ለሀገር ጭምር አደጋ እስከመሆን የሚዘልቅ ችግር ይፈጥራሉ። በኢትዮጵያ ውስጥ የተንሰራፋ የብሔር ጥላቻም ግጭቶች እንዲቀሰቀሱ ሰዎች ስለ ሀገራቸው በጋራ ከማሰብ ይልቅ ስለራሳችሁ ብሔር ብቻ እንዲጨነቁ ማድረግ ሌላ ችግር ሲፈጠር ይታያል። ኢትዮጵያ ውስጥ የተፈጠሩ ችግሮችም የሚፈጸሙ እገታዎችና አስቃቂ ግድያዎች እንዲሁ በአጋጣሚ መጡ ናቸው ተብሎ ማለፍ ተገቢ አይደለም። ከእያንዳንዱ ድርጊት ጀርባ የተጠናና የሚጠበቅ ውጤት አለ። ስለዚህ ግጭቶች ሆን ተብለው የሚቀሰቀሱ ናቸው። አንዳንድ ግጭቶች የሚቀሰቀሱት የሆነ ቡድን ድንገት በማጥቃት አይደለም። ይልቁንስ ግፎች እንዲፈጸሙ በማድረግ ዘር ተኮር ጥላቻዎችን በማስተናገድ መሰል ቅስቀሳዎችን በማድረግ ከወዲያና ከወዲ ወገን የታጠቃል እንዲፈጠር ያደርጋል። ለዚህ ነው መንግስትና የፋኖዎች ድርድር ተሳክቶ ተኩስ አቁም በክልሉ ሰላም ቢፈጠር እንኳን ሌላ ቦታ ሌላ ችግር ጣጣ መምጣቱ አይቀርም የሚል ስጋት እየተፈጠረ የሚገኘው። አንዳንዶች የሚሉት ለዚህ ትክክለኛው ምክንያት በጣሊያን ጊዜ ተተክሎ ሀገሪቱ ከ30 ዓመታት በላይ በተከተለችው የዘር ፌዴራሊዝም ነው ሲሉ ይደመጣሉ። ኢትዮጵያ ውስጥ ያለው ክፍፍልና የዘር ጥላቻ የተተገለ እንዲቀሰቀስ ዋነኛ ምክንያቶች ከሚባሉ ውስጥ የሚመደብ ሆኗል። የእነዚህ ችግሮች ሀሳብ የተጣለው በጣሊያን ሲሆን ጎልምሶና ተግባራዊ የሆነው ደግሞ በህዋት ኢህአደግ ዘመን ነው። ጣሊያን ከፍተኛ ዝግጅት ያደረገችበትና በተከለከለ የመርዝ ጋዝ ህዝብ የመፍጀት ጭካኔን ጨምሮ በርካታ ግፎች የፈጸመችበት ዳግም ወረራዋ ባለትም ከ928 እስከ 33 ዓመተ ምህረት በተደረገው ላስጨራሽ ትግል በኢትዮጵያ አሸናፊነት ተደምድሞ ወረራው ዳግም ሲከሽፍ ኢትዮጵያን እርስ በርስ የማፋጀት ውቅድ ግን እንሆ ዛሬም ድረስ ኢትዮጵያና የዜጎቿን ህይወት ከድጡ ወደ ማጡ እየገፋ ከትሏል። እዚህ እርስ በእርስ ጦርነት መቀስቀሻዎች እንደ መሳሪያ ያገለግሉ ከሚገኙት የግጭት መቀስቀሻ መካከል በየጊዜውና በተከታታይ የሚለቀቁ ሐሰተኛ ትርክቶችና የጥላቻ ንግግሮች ናቸው። እነዚህ ጥላቻዎች አንድን ሀገር ከጦርነት በላይ ይወድማሉ፣ እጅግ አደገኛ ናቸው። እነዚህ አስተኛ ትርክቶች ላለፉት አስርት ዓመታት በሬዲዮና በቴሌቪዥን በጋዜጣና በመጽሔት በድራማና በፊልም በመጽሐፍና ሐውልት በማቆም ጭምር እንዲሰራጩ መደረጋቸውን ስናስተውል በእርግጥ ኢትዮጵያኑ በብሔር በእምነትና በቋንቋ እንዲሁም በዘርና በባህል ጭምር የማጋጭት ሴራ ሆን ተብሎ በዕቅድ የሚከናወን እንጂ በአጋጣሚ የሚከሰት አለመሆኑን እንረዳለን። የዚያ ሐሳብ ተባባሪ ሆኖ የሚገኙት መንግሥት ውስጥ ያሉ ሰዎች ብሎም ራሱ መንግሥት የሚተዳደርበት ሕግ ጭምር ሆኖ መገኘቱ የችግሩን መፍቻ ሩቅ ያደርገዋል። እርስ በርሳችን እያፋጀ ሀገራችንን ከኋላ ቅርነትና ክድነት እንዳትላቀቅ የሚያደርገን ስራ በጊዜ ሂደት ትውልድ ሲቀየር መቅሰም ሲገባው እየሆነ ያለው ግን ግልባጩ ሆኗል። ሁሉ ነገር ቀጥሏል ብቻ ሳይሆን ሐሰተኛ ትርክቱ ሕዝብን እንደ ሕዝብ መፈረጅ ጥላቻው ጽንፍ የረገጠ ብሔርተኝነት ቀጥሏል። ይህ ደግሞ በተራው ዜጋ ዘንድ ሳይሆን በአርቲስቶች ዘንድ፣ በባለሥልጣናትና ለማኅበረሰብ ምልክት በሚሆኑ የሃይማኖት ሰዎች ጭምር ይታያል። አንድ ሀገሬ በሰማይ ነው እያለ የሚሰብክ የሃይማኖት መሪ በዘረኝነት ታውሮ ሲሳደብ ማየት ተስፋ የሚያስቆርጥ ጅምር ነው። ኢትዮጵያ ውስጥ ስር የሰደደ ችግር አለ። ዛሬ መንግሥትና የፋኖ ኃይሎች የትም ተደራደረው ሰላም ቢያወርዱ ስር መሰረቱ ካልተቀየረ በስተቀር ሌላ ታጣቂ፣ ሌላ ጦርነት መቀስቀሱ አይቀርም። ምክንያቱም ኢትዮጵያ ውስጥ ካሁን ሊቀየር ያልቻለ ስር የሰደደ ጥላቻ ፖለቲካ አለ። እንደ ሳር ገለባው መረጃ በሆነበትና ሁሉም ሰው በቀላሉ መረጃዎችን ማግኘት በሚችልበት ጊዜ ጥላቻ እንደ ስድር እሳት በቀላሉ ሊቀጣጠል ይችላል። ይህ መቀየር ሲችል ማንነት ተኮር ጥቃቶች ይቆማሉ። ጥላቻው ሲቀርም መፈናቀሎች ይቆማሉ። ሌላውም መግፋት ሲቆም ታጣቂዎች አጀንዳ አይኖራቸውም። ጫካ የሚገቡበት ምክንያት አያገኙም። ስለዚህ የኢትዮጵያ ችግሯ ከስር መሠረቱ ለማስወገድ የጥላቻ ፖለቲካ ለሁሉም እኩል መከልከል አለበት። ያ ሲሆን ዘላቂ ሰላም ይመጣል። ሆኖም ግን ሁልጊዜ የሚተራረቡ ጎረምሶች በአንድ ቤት ውስጥ እየኖሩ አንድ ቀን ሰላም ቢሆን ቀጣይ መፋለማቸው አይቀርም እናም ጸቡን ማስቆም ሳይሆን የጸቡን ምክንያት መመርመር ዘላቂ መፍትሄ ያመጣል በጣም አመሰግናለሁ ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ እንግዲህ ሰሞኑን በእናንተ ቀጠና ስላሉት የአውደ ውጊያ ውሎችና በአጠቃላይ ትግሉ ካለበት ደረጃ አንስቶ ምን እየተደረገ ነው በአገዛዙ በኩል የተለያዩ መግለጫዎች አንዳንድ አቋሞች እየተንጸባረቁ ናቸውና ከእነሱ አንጻር እንደው አስተያየት የምትሰጡበት ነገር ካለ ለዛም ነበር ይህንን መድረክ ያዘጋጀ ነው። ሻለቃ አበበ እንዶ ከወቅታዊ የአውደ ውጊያ ውሎች እንነሳና በእናንተ ቀጠና ሰሞኑን ምን ይመስላል የሉና ተጋድሎ? አመሰግናለሁ። መሳይ በቅድሚያ ለዚህ ቃለ መጠይቅ ስለጋበዝከኝ በተቋሙ ስም ምስጋናን ማቅረብ እፈልጋለሁ ሲቀጥል እንግዲህ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር የራምቦ ክፍለ ጦር እንግዲህ በሰው በላው ኃይል ላይ በመርሐቤቴ አውራጃ ከፍተኛ ድል እየተቀዳጀን እንገኛለን። እንግዲህ በዛሬው እለት መጋቢት ሀያ ቀን ሁለት ሺ አስራ ሰባት ዓመተ ምህረት ከጠዋቱ አስራ ሁለት ሰዓት ጀምሮ ይህ ዜና ወይም ይሄንን ቃለ መጠይቅ እስከምታደርገኝ ድረስ ወይም ይሄንን ቃለ መጠይቅ ያደረከኝ እስካሁኗ ሰዓት ድረስ እንግዲህ ከባድ ውጊያ እየተደረገ ያለበት ሁኔታ ነው ያለ። እንግዲህ በዚህ በቀጠለው ወደ ውጊያ እንደ ተርብ የሚናደፉት የራምቦ ክፍለ ጦር እንግዲህ በሁለት ግንባር የመጣውን ወራሪ የመከላከያ ሰራዊት ሰራዊት ላይ ከፍተኛ ኪሳራ እየደረሰበት ይገኛል። እንግዲህ የዛሬው ተጋድሎና ድል ከሚዳ መራኛ ከተማ ተነስቶ በርካታ ኃይሉን እንግዲህ በማሰለፍ ወደ ሬማ ከተማ የተንቀሳቀሰ ሲሆን እንግዲህ በሌላኛው ግንባር መነሻውን መራህ ቤት የዓለም ከተማ አድርጎ በሀያ ኦራል ተጭኖ ወደ ሬማ ከተማ ለመንቀሳቀስ ቢሞክርም መርሃ ቤቴ የሚዳና ሬማ ምድር እሳት ሆኖበት ነው ያለው በጠላት ላይ እንግዲህ ይህ የሰው በላ ቡድን እንደ ተርብ የሚናደፉት የሸዋ ጠቅላይ ግዛት እዝ ክንደ ብርቶቹ የራምቦ ክፍለ ጦር አናብስቶች በጠላት ላይ ጠንካራ ክንዳቸውን እያሳረፉ ይገኛሉ ማለት ነው። እንግዲህ በአሁኑ ሰዓትም እልህ አስጨራሽ ውጊያ እየተደረገ ያለበት ሁኔታ ነው ያለ በዚህ አውደ ውጊያ ላይ ሃያ ሶስት ተመቶ ከጥቅም ውጭ ሆኗል። እንግዲህ እስካሁን እየተካሄደ ባለው ውጊያ ጀግናው የራምቦ ክፍለ ጦር የሚያመራ ፋኖ ሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር እንግዲህ ከጠዋቱ አስራ ሁለት ሰዓት ጀምሮ ነው ወደ መርሃ አውራጃ የተንቀሳቀሰውን ጠላት እንግዲህ በዚህ የጠላት ኃይል ላይ እየደረሰ ወይም እየተወሰደ ባለው ተጋድሎ በርካታ የመከላከያ ሰራዊት አባላት እንግዲህ ደረቅ ደሬ የምትባል ቦታ ላይ ከባድ ሁኔታ ሞትና ቁስለኛ ሆኑ ሲሆን አንድ ብዙ ሀያ ሶስት በአናብስቶቹ ተመቱ ከጥቅም ውጭ ሆኖበታል። እንግዲህ ተጠላት ተጨማሪ ኃይል እንግዲህ አምስት ወራል እና ሁለት ፓትሮል ኃይል ከአለም ከተማ ቢያመጣም የራምቦ ክፍለ ጦር አንደኛ ሻለቃ ዋሶ በረሃ ላይ በቆረጣ ገብተው እያስጨነቁት ይገኛሉ። የፋኖን ክንድ መቋቋሚያ ቃተው የጠላት ኃይል ንጹሐንን ገሏል። እንግዲህም የአፈርባይኔ ቀበሌ ነዋሪ የሆኑትን አቶ አባቡ ታየ ከነ ሁለት ልጆቻቸው ቤታቸው በመግባት ረሽኗቸዋል። እንግዲህ አቶ አባቡ ታየ ባለቤትን ቤተሰቧ ሲሰዉ ወይም ሲገደሉ ለምንጮሽ በማለት በመሳሪያ ፈሙዝ አፏን በመውጋት ጥርሶቿን ሙሉ በሙሉ ረግፈዋል ማለት ነው። እንግዲህ ውጊያው እስካሁኗ ድረስ ቀጥሎ ነው ያለ። እንግዲህ አሁንም ውጊያው እየተካሄደ ነው አሁን ከምሽት አስራ ሁለት ሰዓት ተኩል እስከ አንድ ሰዓት ድረስ በቀጠለው ውጊያ እንግዲህ በሬማ ዙሪያ ነው ከፍተኛ ውጊያ እየተደረገ ያለው። ሬማ ከተማ ላይ ከባባድ መሳሪያዎችን በመጣል እንግዲህ በነበረው ጥቃት ወይም ጠላት ከጠላት በሚተኮስ ከባድ መሳሪያ ማ ከተማ የንጹሐን ወይም የግለሰብ መኖሪያ ቤት ላይ በመጣል ጥቃት ደርሶባቸዋል ማለት ነው። ንጹሐኖች ላይ ነው ጥቃት የደረሰው። እንግዲህ በዛሬዋ አውደ ውጊያ ጠላት ከመቼውም ጊዜ በላይ በመርሐቤቴ ቀጠና እንግዲህ ከዚህ በፊት ይህን ያክል ኪሳራ አልደረሰበትም። ከመቼም ጊዜ በላይ በዚህ ቀጠና ላይ በአይነቱ ለየት ያለ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሆኗል ማለት ነው በጠላት ላይ ጠላት እንግዲህ በየሜዳው የወደቀውን የአባላቱን አስከሬን እንግዲህ እየጫነ ያለበት ሁኔታ ነው ያለ። ጠላት በከባድ ሁኔታ ተመቷል። ነገር ግን እንግዲህ ካፈርኩ አይመልሰኝ በማለት አይኑን ጨፍኖ እየሞተ ወደፊት እየገሰገሰ አሁንም እየሞተ ወደፊት እየገሰገሰ ባለበት ሰዓት እንግዲህ ከተማው ለመግባት ጥረት ባደረገበት ሁኔታ ሳይሳካለት ቀርቷል ማለት ነው። ምናልባት ጠላት በከባድ ሁኔታ ኪሳራ ደርሶበታል። ነገር ግን በተንቀሳቀሰባቸው ቦታዎች ላይ ሁሉ በማህበረሰቡ ላይ ከፍተኛ የሆነ ጥቃት ፈጽሟል። ቤቶች ተቃጥለዋል፣ እንዳልኩ ከዚህ ከአፈር ባይኔ ላይ ሰዎች እንደተገደሉ ነው መረጃው ደረሰኝ። በርካታ ማህበረሰቦች ጥቃት እንደደረሰባቸው ነው። እንግዲህ ነገ ነው የምናውቀው። አሁን ከፍተኛ ትንቅንቅ ስለሆነ ውጊያ ስለሆነ በዚህ መካከል መረጃውን ለማግኘት አልቻልንም። ስለዚህ ጠላት እንግዲህ በዚህ ልክ ኪሳራ ሲደርስበት በንጹሀን ሷደሮች ላይ ጥቃት እየፈጸመ ሀብት ንብረታቸውን እያወደመ ቤት እያቃጠለ ያለበት ሁኔታ ነው ያለ። በዚህ ልክ ነው የዛሬው አውደ ውጊያ ውሎ መሳይ እንግዲህ አሁን በዝርዝር ከገለስክልን በመነሳት ያው አገዛዙ የሚወስዳቸው የበቀል እርምጃዎች እንዳሉ ሆነው፣ በእናንተ በኩል የተሰነዘሩት ጥቃቶች መሰረታዊ በሚባል መልኩ ትልቅ ድሎችን የሚያሳዩ ናቸው። እዙ 23 ጭምር ከጥቅም ውጭ እስከ ማድረግ የደረሳችሁበት ነው። እንደ ወታደራዊ ድሉን እንዴት መግለጽ ይቻላል? ከቦታና በአጠቃላይ ካለው ሁኔታ አንጻር ይሄ የሰሞኑ ውጊያዎች ምን እንደምታ አላቸው? እንግዲህ ቦታ ከመቆጣጠርም ሊሆን ይችላል፣ ከመማረክም ድሉን እንዴት መግለጽ ይቻላል? okay, አመሰግናለሁ እንግዲህ፣ ጠላት አንድ ቦታ ለመቆጣጠር ከተለያዩ ቦታዎች ላይ ኃይል አሰባስቦ ያንን ቦታ ለመቆጣጠር ጥረት ያደርጋል። ነገር ግን ጥረት በሚያደርግበት ዝማሚያ ላይ በርካታ ኪሳራ ነው የሚደርስበት። እንደው ሬማ እንኳን ለመግባት ጥረት ያደረገው ከጃማ ደጎሎ ጀምሮ ደገር፣ በዚህ አካባቢ ያለውን ኃይል እስከ ሚዳመራኛ ድረስ ያለውን ኃይል አጠራቅሞ ነው ወደ ሬማ እንቅስቃሴ ያደረገው። ኢቭን ወደ መራቤት የዓለም ከተማ ፌጥራ የምትባል ከተማ አለች። ያንን ከተማ ሙሉ በሙሉ በመልቀቅ ነው ወደዚያ እንግዲህ ከለሚ ጀምሮ ነው እንቅስቃሴ ያደረገው። መርሃ ቤት የዓለም ከተማ ያለውን ሀይሉንም ሙሉ በሙሉ ነው እዚህ ወደ ሬማ እንቅስቃሴ ያደረገው። በጣም በርካታ ሀይል ነው እንቅስቃሴ ያደረገ። ነገር ግን ይህ ኃይል በጣም በደረሰበት ምት ወደፊት መራመድ አልቻለም ነበር። አሁንም ከተለያየ ቦታ እያጠራቀመ ነው። የተንኮታኮተ መሆኑን ማሳያው ጠላት እዛ በአካባቢው ላይ ባለው ጠላት ወይም በአካባቢው ላይ ባለው ኃይል ብቻ አይደለም እየገጠመ ያለው፣ ከሌሎቹ ቦታዎች ላይ አጠራቅሞ ያለ የሌለ ኃይሉን ተጠቅሞ ነው እየታገለ ያለው። ነገር ግን የመጨረሻ የሞት አፋፍ ላይ መሆኑን ማረጋገጫ የሆነ እንቅስቃሴ ነው አሁን ላይ እያደረገ ያለው። ነገር ግን ጠላት በዚህ ልክ ሲንቀሳቀስ እኛ እንግዲህ ቦታዎች ን ተቆጣጥረን ቦታ ይዘን ከፍተኛ ትንቅንቅ እያደረግን ያለንበት ሁኔታ ነው ያለ። ለዚህም ከፍተኛ ድል እያገኘን ነው። በርካታ ድሎች አግኝተናል። በሚገባ ጥላት ተመትቷል። ወደፊትም የሚመታበት ሂደት ነው ያለና የጠላት እንቅስቃሴ አሁን ካፈርኩ አይመልሰኝ እና የመጨረሻ የሞት ሽረት ትግል እያደረገ ያለበት ሁኔታ ነው ያለ። ነገር ግን መቼም ሊሳካለት አይችልም። ከአንድ ቦታዎች ላይ ምንም አይነት እንቅስቃሴ እንግዲህ ከቦታ ቦታ እንቅስቃሴ አድርጎ የመዋጋት አቅሙን የመጨረሻ መሆኑን የለካንበትን የመዋጋት አቅሙ በጣም የወረደ መሆኑን ያየንበት አውደ ውጊያ ነው መሳኝ። እንግዲህ ሻለቃ አበበም አሁን ባለው ሁኔታ አገዛዙ በከፍተኛ ጭንቀት ውስጥ እንዳለ በእናንተ በሌሎችም የፋኖ አደረጃጀቶች እየተደረገ ባለው የዘመቻ አንድነትም እንደዚሁ ትልቅ ጉዳት እንደደረሰበት የሚያሳዩ ነገሮችን እያየን ነው። አንዱ የአማራ ክልል የጸጥታ መዋቅር የፈረሰበት ሁኔታ ነው የሚስተዋለው እና ድላችሁ ውጤታችሁ ፍሬ እያፈራ እንደሆነ ከሚያሳዩ ነገሮች አንዱ የአማራ የጸጥታ መዋቅር እየተበጠበጠ መሆኑ አንዳቸው አንዳቸው ላይ ጣት እየቀሰሩ እየተወነጃጀሉ መሆናቸውን ነው እያየን ያለ ነው። እስቲ በዚህ አንጻር ምን እየተከታተላችሁ ነው? አገዛዙ ፖለቲካዊ ቁመናው ፈርሷል። አሁን ወታደራዊ አቅሙም እየተዳከመ ምናልባትም ጀነራል አበባው ታደሰ አለ እንደተባለው ክልሉን ለቀን ልንወጣ እንችላለን የሚል ነገር ነው። እስቲ ህን እንዴት እየተከታተላችሁ ነው? ው ለነገሩ እነሱ ራሳቸው እየመሰከሩ ነው፣ ክልሉን ለቆ ካልወጣ ውሃ ውሃ እናሰኘዋለን ዚሁ ይቀራል። እንደውም እስካሁን የፈረሰውን ነው እኮ አልፈረሰም እያሉ የውሸት ፕሮፓጋንዳ ሲነዙ ማህበረሰቡን ሲያስጨፈጭፉ ሲጨፈጭፉ የቆዩትና የጠላት መጠቀሚያ መዶሻ ሆነው እስካሁን እናገለግለዋለን መሰረተ ልማት ቅብርጥሶ እያሉ በጣም በርካታ የውሸት ፕሮፓጋንዳዎችን የውሸት ማታለያዎችን ለማህበረሰቡ እየነዙ አለንልህ እያለ እንግዲህ በከባድ መሳሪያ የአማራን ህዝብ ከባድ መሳሪያ ሰለባ የአማራን ህዝብ የጥይት አረር ሰለባ ማድረጋቸው እንግዲህ ያለ የዓለም አቀፍ ማህበረሰቡ የሚያውቀው ነው። የክልሉ የጸጥታ መዋቅር እንግዲህ ከፈረሰ ቆይቷል ከፈረሰ ቆይቷል። ይሄንን ላለማመን ነው እስካሁን ድረስ ደፋ ቀና ሲሉ የነበረው አሁን ግን ሳይወድ በግድ እያመነ ያለበት ሁኔታ ነው ያለ። ከፈረሰ ግን ቆይቷል። ዛሬ ላይ የፈረሰ ቢሉ የሰነበተ ፍርስራሽ ጎጆ ላይ ተቀምጠው ነው የክልሉ የጸጥታ መዋቅር ስራ እየሰራ ነው ሰላም እያሰፈነ ነው ሰላም እያረጋገጠ ነው የሚሉ የውሸት ፕሮፓጋንዳ ለማህበረሰባችን እንግዲህ መስጠቱ ሰልችቶታል ማህበረሰቡ እንግዲህ በነቂስ ወጥቶ ከተተዋጅ ታውጆ በነቂስ ወጥቶ ይህንን ወንበዴ የሆነ ስርዓት አገልጋይ የሆነውን ሰራዊት የሚጨፈጭፍበት ጊዜ በጣም ቅርብ ነው ማለት ትፈልጋለሁኝ። መሳይ፣ እንግዲህ አሁን ይሄ በቀላሉ የተገኘ አይደለም የሚለውን ስናነሳ በቀጣይስ አዳዲስ የመደባቸው ከፌዴራል አምጥቶ የሾማቸው ለምሳሌም ፌዴራል ፖሊስ ምክትል ኮሚሽነር ኮሚሽነር ዘላለም መንግሥቴ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ሆኖ ነው ባህር ዳር የመጣው። ለተለየ ተልእኮ እንደሆነ አብይ አህመድ አሁን ያሉትን ያባረራቸውን የአማራ ክልል የጸጥታ መዋቅር አመራሮችን እንደማያምን በተደጋጋሚም ብርሃኑ ጁላ ገልጾታል። አብራችሁ ነው የምትሰሩት ብለዋል። ሰሞኑንም ስብሰባ አድርገው ከወረዳ እስከ ዞን መዋቅሩ ከፋኖ ጋር እጅ ለእጅ ሆኖ ነው መከላከያ ሰራዊቱን እያስመታ ያለው የሚልም ድምዳሜ ላይ የደረሱበት ነው። ከዚህ በኋላስ ምን አይነት ቁመና ሊኖረው ይችላል? እንግዲህ ከፍተኛ የሆነ የአድማ በታኝ ሰራዊት አስመርቀዋል፣ አመራር ለውጠዋል። ምናልባት በዚህ የሚለውጡት ነገር አለ። አይ መሳይ፣ እዚህ ላይ ብዙ ማብራሪያ መስጠት አልፈልግም። ጉልቻ ቢቀያየር ወጥ አያጣፍጥም ነው ይታወቃል። ዞሮ ይቀያየሩ እስካሁንም ቢሆን አስር ጊዜ ቀያይሯቸዋል። የተቀያየረው ምንም ፋይዳ የላቸውም። ማህበረሰቡን ይበልጥ የሚያስጨፈጭፉ አመራሮችን ከማስቀመጥ በዘለለ ለሱ የሚመቹትን የአማራን ህዝብ የሚጨፈጭፉ ርኅራሄ የሌላቸው ሰዋዊ ባህሪ የሌላቸውን አመራሮች ከማስቀመጡ ውጭ ለምንም ፋይዳ የለውም። ይህ ስርዓት እነዛን ደንገጡር አመራሮች አስቀምጦ ህዝብ ለማስጨፍጨፍ እንደሆነ ነው እኛ የምንረዳው። ከዚህ በፊትም አስቀምጧቸው የነበሩ ምስለኔዎች የአማራን ህዝብ አስጨፍጭፈውታል፣ ተጨፍጭፈዋል። ህዝቡ የባርነት ቀንበር ተጭኖት እንዲኖር ስራ ሰርተዋል። ነገር ግን ከዚህ በኋላ ህዝቡ የባርነት ቀንበር ሰልችቶት የባርነት ቀንበር መሸከም ሰልችቶት ያፈረኝ ብሎ የወጣን ህዝብ በየሳምንቱ ወይም በየወራቶቹ የሚቀያየር የብልፅግና አመራር መቼም ሊመራው አይችልም፣ ሊመራን አይችልም። መርቶትም አያውቅም። የፈረሰ የፈራረሰ ቤት አመራር አስር ጊዜ ቢቀያይሩት ትርጉም የለውም። ከዚህ በፊት የነበሩ አመራሮችን አላመንኳቸውም የሚል ማታለያ ሰጠ እንጂ አምኗቸው አስቀምጧቸው ሲጨፈጭፉ፣ ሲያስጨፈጭፉ፣ ሲዘርፉ፣ ሲያዘርፉ፣ ሲደፍሩና ሲያስደፍሩ የነበሩ አመራሮች ናቸው የነበሩት። እነዚህ ደግሞ ራሱ አምኗቸው ያስቀመጣቸው አመራሮች ናቸው። አሁንም ቢሆን በአዲስ መልክ በአዲስ ወኔ ወይም በአዲስ አቅም እንደገና ደግሞ የቀረውን የአማራ ህዝብ ለመጨፍጨፍ የቀረውን የአማራ ህዝብ ሀብት ንብረት ለማውደም የቀረውን የአማራ ህዝብ እናቶች እንባ ለማባባስ እንዲሁም የቀሩትን የአማራ ህዝብ እንስቶች ለመድፈር ካልሆነ በስተቀር ሌላ ምንም ፋይዳ የለውም። ስለዚህ እንደው ማብራሪያው ቢቀርብኝ አልኩት። ይታወቃል፣ እንግዲህ ጉልቻ ቢቀያይሩ ወጥ ያጣፍጥ ነው። መቼም ቢሆን ቢቀያይራቸው ለሱ ትግል ወይም አሁን በያዝኑ ትግል ላይ የፈለገ አመራር ቢቀያይርም እንኳን አሁን የያዝኑን ትግል አንዳችም በምንም ምክንያት ለውጥ ሊያመጡ እንደማይችሉ ማረጋገጥ ፈልጋለሁ። መሳይ እንዶሽ ሻለቃ አበበ እንግዲህ እንዲህ የተዳከመ ስርዓት ነው። ምናልባትም በቅርቡ ከእናንተ በአጠቃላይ ከፋኖ አመራሮች የሰማነው ነው አማራ ክልል ላይ የተኛ ብልጽግና የሚባል አስክሬን አለ። እንግዲህ አስክሬን ስም ካለውም ብልጽግና የሚባል የአማራ ህዝብ ላይ ወድቋል፣ እሱን አንስቶ መቅበር ነው የሚቀረው የሚል ምናልባት ሁኔታውን በትክክል የገለጸ ይመስለኛል። እና ከዛ አንጻር ይህንን ወደ መቃብሩ መሸኘት ተስኖ በግራና በቀኝ ካም ወደ አንድነት መምጣት ሳትችሉ ቀርታችሁ በዚህ በአጥንቱ በዚህ ባለው እያነከሰም ቢሆን የኢትዮጵያን ህዝብ የበለጠ ጣሩን እያበዛ የቀጠለ ስርዓት አለና፣ ከዚህ አንጻር እንደው ትንሽ ቁጭት አይፈጥርባችሁም? አንድ ላይ ብትሆኑ ኖሮ በአንድነት ተሰለፋችሁ እዚህ አገዛዝ ላይ አፈሙዛችሁን ብትደግኑና ብትሰነዝሩ ኖሮ ይህን ጊዜ ይሄ ስርዓት ታሪክ ሆኖ ከነ ጥቁር ትውስታው ጋር ትዝታው ጋር ከነ አስቀያሚ በርካታ ካደረጋቸው ወንጀሎች ጋር በታሪክ መዝገብ ውስጥ አልፎ የምናስታውሰው ይሆን ነበረ። እንደው ትንሽ ቁጭት አይፈጥርባችሁም? አዎ፣ ልክ ነህ። ቁጭት ይፈጥራል። ምናልባት ለረጅም ጊዜ እንግዲህ የተጫነ ንድፍ ነው። ይህን ንድፍ ከላያችን ላይ ለማላቀቅ ብዙ ጣውረዶች ብዙ ተግዳሮቶች ገጥመውናል። ነገር ግን አንድ የማንሆንበት ምንም ምክንያት አይኖርም። ምናልባት በየዘመናቱ የታሪክ ተጽዕኖም እንዲሁም እንግዲህ በባርነት የኖርን በባርነት ተጭነውን የኖርን ከመሆኑም አንጻር ምናልባት ያም ሊሆን ይችላል፣ የዛ ተጽዕኖም ሊሆን ይችላል እስካሁን ድረስ በአንድነት ይህንን አማራ ህዝብ ላይ የአማራ ህዝብ ትከሻ ላይ የወደቀውን አስክሬን ብልጽግና የሚባል አስክሬን ነው። ከዚህ በፊት ጓዳ አርበኞች ሲገልጹት ሰምቻለሁ። ይህንን አገላለጽ እኔም ምናልባት ስርዓቱን የሚገልጸው ቃል ባይሆንም ግን የአማራ ህዝብ ላይ የአማራ እናቶች እንባ ላይ የአማራ ሰቆቃ ላይ የአማራው ህዝብ ላይ እንዳጠቃላይ የተጫነ ሬሳ አረጋግጧል። የዓለም አቀፍ ማህበረሰቡ የሚያውቀው ነው። ብልጽግና የአማራ ህዝብ ጫንቃ ላይ የወደቀ በቁሙ የወደቀ ሬሳ ነው። በዚህ ሰዓት ይህንን ሬሳ ደግሞ ፈንቅሎ ለመጣል እስከ ወዳኛው ድረስ አርቆ ለመቅበር አንድነት ያስፈልጋል። አንድነቱን ለመስራት እንግዲህ በርካታ ተግዳሮቶች ቢያጋጥመንም በአንድነቱ ዙሪያ በርካታ ስራዎች ተሰርተዋል። ከዚህ በፊት በነበረው ሂደት ተቋም ለመመስረት ብንቸገርም አንድ ተቋም ተመስርቷል። ቀጣይ ያሉት የፋኖ አደረጃጀቶች ደግሞ በየቦታው ያሉ የፋኖ አደረጃጀቶች አንድ ተቋም ሰርተው ቢመጡ በዚህ ሁለት ተቋም ላይ ያለምንም ቅድመ ሁኔታ ያለውድ ግዴታ ወደ አንድ መጥተን ተቋሙ አንድ ሆኖ ይህንን አማራ